ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል ዓለም አቀፍ የሥነ ምግባር ቀን ምክንያት በማድረግ በተዘጋጀው መድረክ የተገኘው የክልሉ ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ እንደገለጹት ሙስና አገርን ከእድገት ጎዳና የሚገታ በመሆኑ ሁሉም ዜጋ ሙስናን በመከላከል ረገድ በተሰማራበት የሥራ መስክ የድርሻውን ሊወጣ ይገባል። ሙስና ሲባል የሰዓት ሙስና አለ፣ የገንዘብ ሙስና አለ፣ የአስተሳሰብ ሙስና አለ፣ የመሬት ስርቆት ሙስና አለ። በጣም ማት ሙስናዎች አሉ። ሙስና በራሱ ለሀገር የድቅል ደግሞ እንደሆነ ይታወቃል። በተለይ የአፍሪካ ሀገራት መሪዎችን ጨምሮ በሙስና ውስጥ የተሰበቡ ሀገራት የሀገራቸው ሕልውና እየወደቀ ወደኋላ ተመልሶ እስከ መጥፋት እንደደረሱ ሁሉ እናቃል። በተለይ እንደ አፍሪካውያን አንዳንድ ሀገራት ወደኋላ እየተመለሱ እየጠፉ የጦርነት ማዕከልም እስከ መበታተን እየደረሱ ያለት አንዱ መንስኤ ሙስና ነው ወደ መውሰድ ይቻላል። ምክንያቱም ሙስና ያለበት ሀገር የዜጎችን ህልውና የአገርን ህልውና ማስተባበር አይችልም ማለት ነው። ሙስናና ብልሹ አሰራሮችን ለመከላከል ጠንካራ ማህበራዊ መሰረት መፍጠር አስፈላጊ መሆኑንም አስረድተዋል። በስነ ምግባር የታነጸና ሙስናን የምጠየብ ዜጋ ለአገር ብልጽግና መረጋገጥ ወሳኝ ሚና እንዳለውም አብራርተዋል። በመሆኑም መንግስት ለዜጎቹ ግንዛቤ ከመፍጠር ጀምሮ የስነ ምግባርና ጸረ ሙስና መዋቅሮችን በማደራጀት እንዲሁም ተግባሩ የሚወገዝበትን ቀን ማክበር ጠቀሜታው የጎላ መሆኑንም ተናግረዋል። ተቃውሞቻቸው እንደሚመስሉት ይብዛም ይነስም እዚህ ቤት ውስጥ ያለ ሁላችንም የመንግስትና የፓርቲ እንዲሁም የህዝብ ኃላፊነት ይዘን በየተቋሞቻችን ተግባር እየፈጸሙ ነው ያለ ነው። ስለዚህ ተግባሮቻችን ከሌልነት፣ ከአላስፈላጊ የአሰራር ስርዓት፣ ከአላስፈላጊ ኪራይ ሰብሳቢነት ከሌልነት አንጻር ከግለሰብ ጀምረን ንጹነ ነው የሚለው ነገር ወደ ውስጥ ማየት ይፈልጋል ማየት ይፈልጋል። ስለዚህ አንዳንድ ተቋሞቻችን ላይ ምንድን ነው ያለው፣ በየቤታችን ምንድን ነው ያለው የሚለውን እንደ ቤታችንም፣ እንደ ክላስተርም፣ እንደ ክልልም እንደ ሀገርም እያሰብ ነው ይሄ መርሃ ግብር እና በዓል የሚከበረው እና ምናልባት የጸረ ሙስና ቀን ሲባል ተወያይቶ ተነጋግሮ መበታተን ብቻ ሳይሆን በተለይ ወደ የተቋሞቻችን ስንሄድ በርካታ ውይይት የምናደርግባቸው መድረኮች አሉ። ማኔጅመንት ውይይት አለ። የፓርቲ ቤተሰብ ውይይት አለ እንደ ክላስተርም የሕብረት ውይይቶች ያሉ በርካታ ነገሮች እናደርጋለን። ግን እንደ ግለሰብ እንደ ተቋም በየተቋሞቻችን ምንድን ነው ያሉ የሚለው ነገር በደንብ መነጋገር እና ችግሮች ሊካሉ በአሰረ ስላት ማድረም በጣም አስፈላጊ ነው። አገርን ከመፍረስ ለመታደግ በተለይ ወጣቱ ትውልድ በስነ ምግባር የታነጸ እንዲሆን የሚያስችል ስራ በትኩረት ሊሰራ እንደሚገባም ነው የገለጹት። ከመንግስት ተቋማት አንጻር በተለያዩ ተቋማት ውስጥ ሙስናና ብልሹ አሰራሮችን በመከላከል ረገድ በትኩረት ክትትል ሊደረግ እንደሚገባም ተናግረዋል። በመድረኩ የክልሉ ምክር ቤት አፈ ጉባኤ አቶ ወንድሙ ኩርታን ጨምሮ የጤና ቢሮ ኃላፊ አቶ ኢብራሂም ተማም እንዲሁም የክልሉ ባህል ቱሪዝም ቱሪዝምና ስፖርት ቢሮ ኃላፊ አቶ ፋንታውን ብላቴን ጨምሮ ሌሎችም የባለድርሻ አካላት ተገኝተዋል።